ይህ ቁርአን አንቀጽ እንደ አጠቃላይ ብዙ የሆኑ ክፋቶች፣ ሸሮችን የሚጠቅስ እንዲሁም ከነዚህ ክፋቶችና ሸሮች አማኞች በጌታቸው በአላህ ሱብሃነሁ ወተዓላ መጠበቅ እንዳለባቸው ይገልጻል። የክፋቶች ሸሮችን፣ የጉዳቶችን ሁሉ ነገር ሰብስቦ የሚይዝ ጀነራል፣ አጠቃላይ የሆነ ነገር በቁርአን አንቀጹ ላይ እናገኛለን። ማ ኸለቀ ሲል ሚን ሸሪ ማ ኸለቀ ሲል የክፋቶችን ሁሉ መሰረት ሰብስቦ ይይዛል። አላህ ከፈጠራቸው ፍጡሮች ተንኮል ማለት ነው። ጀነራል ዝርዝር በሆነ ሁኔታ ደግሞ የቁርአን አንቀጹ ላይ በርካታ የሆኑ ክፋት ነገሮች ተገልጸዋል። እነዚህን ሁሉ የሰው ልጆች ሊጠነቀቋቸውና ከጌታቸው ጥበቃ ሊሹ የሚገባቸው ዝርዝር የሆኑ ተንኮሎች ተጠቅሰዋል። ከነዚህ ተንኮሎች መካከል አንደኛው እውነታ እንዳለው ሀቅ የሆነና ሰዎች ልጆች ላይ በተጨባጭ ጉዳት ሊያደርስ የሚችል በአላህ ውሳኔ ቢሆንም ተጠቅሷል። እሱም ድግምት ነው። የድግምት ሰሪዎችን እንዲሁም ደግሞ የድግምቱን ተንኮል አላህ ስብሓነው ተዓላ በዚህች የቁርአን አንቀጽ አጭር በሆነች የቁርአን አንቀጽ ውስጥ አስፍሮ እናገኛለን። በመሆኑም የአላህ ስብሓነው ተዓላ ባሪያዎች በጠዋትም በማታም ሶስት ሶስት ጊዜ ቸሌሎች ቁል አዑዙ ቢረቢ ናስ እንዲሁም ከሱረት አል ኢኽላስ ጋር በመቀላቀል በየጊዜው እንደ አጠቃላይ ከተጠቀሱት ዱንያ ላይ ከሉ ክፋቶች፣ ተንኮሎችና በግልጽ ደግሞ በአደገኝነታቸው ሰበብ ለየብቻ ከተጠቀሱት ድግምትንና የድግምት ሰዎችን አስመልክቶ ከተጠቀሱት ተንኮሎች በአላህ ሊጠበቁ ይገባል። ልጆቻቸውን ሊያስተምሩ ይገባል። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ